የመጣሁት ከመቂ ነው። ስሜ ዘርፌ ነው። ለዚህ ቀን ለዚህ ሰዓት ድጋሚ ወደዚህ ምድር እንድመጣ ስሙን እንዳመሰግን እድል ለሰጠኝ እግዚአብሔር ምስጋና ክብር ሰጡልማሮቶሶማካላቶሎካሳኢየሱስ ትልቅ ነው። እና ቤት ፊቴን እንደዚህ እንደምታዩት አይነበረም። ፊቴን በጣም ተበላሽቶ ነበረ። መብላታችንም መጠጣታችንም ሁሉ ነገር ምድረ በዳ ሆነብኝ። ሁለት ልጆች አሉኝ። ካንሰር ተባለ። ያሌኩበት ሐኪም የለም ያልገባውበት ቦታ የለም ሆስፒታል ብትሉ ያሌኩበት ቸርች የለም። እግዚአብሔር ግን ለሁሉም ጊዜ አለው። ሀሌሉያ እግዚአብሔር እና ሄድኩ፣ ብዙ ቦታ ሄድኩኝ። በእውነት ነው ምላችሁ ገሳ ውስጥ ገባው። እግዚአብሔር ግን ለሁሉ ቀን ስላለው በትግስት ጠበኩኝ። ሁለት ሺ አስራ አራት አስራ አንደኛው ወር ይመስለኛል መጣውን እዝች ቁጭ ያልኩት ከሲስተሬ ጋር መጣው። ተስፋ ቆርጫ አለው። ልጆቼ ለእናቴ ሰጥቼ በቃ እኔ ወደ አምላኬ ሌ ነው። ከአሁን ወዲ ተስፋ የለኝም። ልሰበሰብ ነው ብጌ ቤቴ ትቼ እናቴ ገባ እናቴ ገብቼ ቆይ እግዚአብሔር አንድ ድል ከሰጠኝ ብ ወደዚህ ስፍራ መጣው። ወደዚህ ስፍራ መጥቼ ይሄ ፊቴ ወጥቷል፣ ድዴ ወጥቷል፣ ደም ይፈሳል፣ ምግል ይወጣል። በቃ ሰው አያየኝም፣ ማክስ አይሸፍነኝም፣ የትኛውም ነገር አይሸፍነኝም። በእውነት የምላችሁ ምንም ነገር አይሸፍነኝም። የሰው መልክ የለኝም፣ ሁሉ ነገር ይጠፍተዋል። ሰው አልመስልም ወይ የእንስሳ መልክ የለኝም ወይ የሰው መልክ የለኝም እና ሲካ ጌታ ሆይ ተመልከተኝ አልኩኝ እና እንደዚህ በሚል ነበረ በሚለበረ የሚሰብከው እግዚአብሔር በእውነት ከምረት ምን አለ ምን ብሎ ሰበከ እዛ ጋ ቁጥ መጀመሪያ ቃል ከፈውስ ይልቅ ምረት ይበልጣል በሚል ነው ያገለገለን ከፈው ሲድቅ ምረት ይበልጣል ምረትን ጠይቆ ይል ነበረና፣ ጌታ ሆይ እውነት ነው፣ ምረት ለሚገባው እሱ ምረት ይታረግለታል ስለሚድርጋል በፊቱ ያለቀሱ ጉባኤ ጨረሱና ወጡ በቃ ጉባኤ አልቋልና ውጡ አለ። ከዛ ብዙዎች አንወጣም እያሉ ሲታገሉ እኔማ ለአንድ ነፍስ መጥቻለሁ፣ ዛሬ ለአንድ ነፍስ መፈታት ይሆንላታልና ጥዬ አልሄድም ብሎ እየበረረ በሲጋ ገባ አልወጣም አለ። ከዛ ጌታ ሆይ እባክህ ሕዝብ እንኳ ባይታዘዝ ስለኛ ይጭመቅ ይሄ ነቢይ ዝም ብሎ ሳይናገረን እንዳይወጣ ብዬ በጣም ነቅ ነበረ። ከእዛ አልወጣም አለ እና በዚህ ጋር ዞሮ ወጣ። ባካቱ ሄዱ። ባካቱ ሄዷል። እዝቡሲ ተደብቆ እዛ ጋር መጣ። እኔ እዛ መጨረሻ ላይ ነኝ። ቀጥ ብሎ አንቺ ሲሰማ አልወደደም። ቀጥ ብሎ መጣና ምንድን ነው እሹ? ምንድን ነው እሹ ሲለኝ ከዛ ነገርኩት በቃ ተከስክሰሽ ክሰሽ ልኖሪም ላኖሪም ትችያለሽ፣ ፓራላይዝ ልትወኝ ትችያለሽ፣ ላይሰራም ይቻላል አላልኩትና በቃ ያቅምም ተናገርኩት። ከዛ በጣም አዘነና ያው እግዚአብሔር ምስክሬ ነው። አጥሞችም ማለ አጥሞችም አብሮብሽ፣ አብሮብሽ አለ ደጋግሞ ደጋግሞ ደጋግሞ ሲለኝ አሜ ንግግ የተቀበልኩኝ። ከዛ መልካም ሆነልኝ ተፈወስኩ። ይኸው በፊታችሁ። ይህ ፊቴ ደግሞ ይሰራል። ቀጣይ መጥቼ መሰክራለሁ። ፊትሽ እንዳለ በስብሶ ነበረ። በስብሷል። ይሄ እንደዚህ ወጥተዋል። ምግል ይወጣል፣ ደም ይፈሳል። አልበላም፣ አልጠጣም። ሰው አያይኝም። የሰው መልክ የለኝም ፈጽሞ ማለት ነው። ምን አሉሽ ሐኪም ቤት? የትሽ ሐኪም ቤት መጀመሪያ የወሰድኩት ሻሸመኔ አክም ፈያ ሆስፒታል ለኩት ስሄድ ካንሰር ነው አሉኝ። ካንሰር ነው ይሄ፣ መሰራትም አይሰራም ሊሰራም ይችላል። ስለዛ ምንድን ነው የምታረጊው? ጥቁር አንበሳ ከላክልሽ፣ ወረፋ እስከሚደርስሽ ድረስ ልትሞች ትችያለሽ። አልክ አንተ፣ አልኩ እኔ። የታመንኩት እግዚአብሔር ከኔ አይበልጥም ከኔ ነገር አይበልጥም። ከፋያ ሆስፒታል ቀጥሎ የት ሄድሽ? ከዛም ከፈያ ሆስፒታል ደግሞ ቀጥጌ እዚህ ናዝሪት ሆስፒታል ይኩን አዳማ አዳማ ራልውስ ጄኔራል ሆስፒታል ው ና እዛ ደግሞ ሲሄድ ይሄ እንዳለ ተሰባብሮ ይወጣል፣ እንዳለ ተሰባብሮ ይወጣል። ላትናገር ትችያለሽ ወላ እንደዚህ ያለው ከዛ ባለቤቴ እንደዚህ ያለው እንደ ሰው ተሰባብሮ ቆሞ ይሄዳል። አንደበትሽም ላይናገር ይችላል። ያኔ ስለዛ ፈቃደኛ ከሆንች ቁጥር 26 ጓሮ አለና ሄደሽ ስጪ አለኝ። ከዛ ምን ምንም ሰው አይመስለኝ፣ ሄጄ ሰጠው። በቃ እግዚአብሔር ይችላል አልኩኝ። እዚ መጣውኝ ዘይት ሰጠኝ። የዛን ውቀት ዘይቱም ሞልቶ ሰጠኝ። ናቢ እዛም ፋያም ካንሰር ነው፣ አዳማም ካንሰር ነው ያሉች። ጀነራል ብዙ የጸሎት ቤት ሄደሻል? ብዙ የጸሎት ቤት ሄጃለ። ገስታ ውስጥ ገብተሻል? አልተፈወሽም ተፈውሻለውሁ ግን መፍትሄ ሊመጣ አልቻለም። በሕክምና መፍትሄ ሊመጣ አልቻለም። ከዛ እዚህ መጣሽ? እዚህ መጣሁ። ነቢዩ አትሞቺም አለሽ። አንቺ ተስፋ ቆርጠሽ ነበር። አሁን ተነቀለ ተነቀለ። ኩስሉ የት ገባ? ሆስፒታል ከገባ በኋላ ማለት ነው። ዶክተሮች እቡራሶን አርጎ ብድቅም ያልኩት አንቺ ምንድን ነው ሃይማኖትሽ ሲሉን ምድርና ሰማይን የዘረጋው እግዚአብሔር እሱ የኔ አምላክ ነው፣ የፈወሰኛ አልኳል። ጌታ ይባል። እዚህ ቤት ላሉ በቲቪም የሚከታተሉሻሉ ብዙ ሕክምና ሞክረው ተስፋ ቆርጠው ያሉ እንዳንች ያሉ ሰዎች አሉና እዚህ ቤት በነብዩ የሚገለጠውን ጸጋ መጥተው እንዲካፈል ውስጥ ጋብዣቸው፣ ማለት እምነት ያድናል። ያመነ የተጠመቀ ይድናል፣ ያላመነ ግን አሁኑኑ ተፈርዶበታል። ይላል እግዚአብሔር ቃል ሲናገር፣ ስናምን ማለት ነው። አንድ የኔ እምነትና የነብዩ እምነት አንድ ላይ ሲወት ክርስቶስ ሲገባበትና ነገራችን ምን ይሆናል፣ እንቆቅልሻችን ይፈታል። አንድ ማመን ነው ያለብን፣ በቃ አለመጠራጠር። እየሞትን እንኳን እየሄድን፣ አንድ ሞትን በህይወት እንኖራለን ማለት አለብን። እምነት ድል ይነሳል። ስለዚያ አምናቱ ወደዚህ ነው። ጌታ ይባረግ እኔው ለሆነ ሰው ላውጅ ነው። የተበላሸ ፊቷን ያስተካከለ የትንሣኤው ጌታ የናዝሬቱ ኢየሱስ የአንችን ህይወት፣ የአንተን ኑሮ፣ የአንተን ሥራ፣ የአንተን ጤንነት ዛሬ ያስተካከለ፣ በኢየሱስ ስም ፈውስሽ ይጽና። ሌላ የሆነልሽ አለ። ምን ሆነ? ሌላ ሁለተኛው ደግሞ ያሱስታንብል ተረግዞ ውጭ አገር ናትና ተረግዞ ፓራላይ ተራ ላይ ሆና ሁሌ ከዚህ ዘይት እንወስዳለን፣ ምን እንላለን። ከዛ እሷ ተፈወሰችና ህፃኑ ምናሏት፣ ስምንት ወሯ ነው፣ ደርሳለች ልትወልድ ማለት ነው። ይሄ ልጅ ከሆድሽ መውጣት አለበት፣ ይሄ ልጅ በህይወት ቢኖር አይጠቅምሽም፣ ቢኖር ወይ አንድ ዓመት ነው። አንድ ዓመት ከኖረ አይኑ ይፈሳል፣ ይሄ ያብጣል፣ ይሄ ጭንቅላቱ ያብጣል፣ ፈንድቶ ይሞታል። ስለዛ መውለድ የለብሽም፣ ልጅ ይወገድ አሏት። እኔ እንደዚህ አልኩኝ፣ የፈጠረው እግዚአብሔር ዓላማ አለው። እኛ የደረሰው ልጅ ጠርገን አናውጣም፣ ደሙ በእኛ እጅ ስለሚጠየቅ አይወጣም አልኳት። እሷም አይወጣም፣ በቃ ብዙ ዋጋ ከፍላ ነው የመጣችው ከአረብ አገር። አዎ ከዛን፣ በቃ ልጁ ተወለደ። ልጁ ከተወለደ ወዲ ቁጭ አይልም፣ ራሱን አይችልም። እዛው በተኛበት ይሸናል፣ በተኛበት ያራል። ሁለት ዓመቱ ነው። ከዛን ሁለት ዓመት ሲሆነው ምን ሻላት ስትለኝ፣ ነቢይ መስፍን ጋር ይዘነው መሄድ አለብን። እግዚአብሔር ታላቅን ስራ ይሠራል። ይሄ ልጅ ሲፈጠር እግዚአብሔር እኛን ተማምኖ ሳይሆን ራሱን ተማምኖ ፈጥሮታልና እዛ ሄዶ ይሄ ልጅ ይፈወሳል፣ ነፃ ይወጣል። እዛ ይዛችሁ ትጁ አልኩኝ። የሲስተር ልጅ ይዛው መጣች። እዛን ይዛው መጣችና እዛ ጋር ነው እንደተለመደው የምንቀመጠው። ቁጭ ካልወዲ ቀጥታ ነቢይ መስፍን መጣ፣ ዘይቱን ጸለየበት። በማግስቱ ተነስቶ ቁጭ አለ። ሀሌሉያ! ሽባው ልጅ አሁ አላው አለ አለሁ። ተፈውሶ ተፈውሶ ቁጭ አለ። በፊት በተኛበት ነው ሽንቱን የሚሸናው፣ በተኛበት ነው ሰገራ የሚያረገው፣ በተኛበት ነው ጡጦ የሚጠባው፣ ቀና አይልም። እሺ አሁን ልክ በማግስቱ እዚህ ተጸልዮለት ወደ በማግስቱ ቁጭ አለ አሁን አዎ፣ ሶስት አመቱ። ለጌታ ለኢየሱስ ክብር እልልታ። እናቱም ሽባ ነበረች። እንዴት ተፈወሰች? እሷም ተጸለየላት፣ ተፈወሰች። ዘይቱን እየቀባሽ በዘይት እሷም አለች ልጇም አለች። እሷ ሄዳለች ልጁን ጥላ ነው። ለእኛ ዛሬ እናንተም ነገር እንደዚህ ይቀየር። ሰይጣን በሽባነት ሲመልሳት የናዝሬቱ ኢየሱስ ጤነኛ አድርጎ መልሷታል። እዚህ ቤት እያዘናችሁ የመጣችሁ በደስታ ትመለሳላችሁ። ይሄ ልጅ ነው። አይኑ ይፈለጋል። አሁን መቀመጥ ይችላል። ይሄ ጣጣን ትርክኩ አሁን ቃል ይወጣል። በእግሩ ይሄዳል። ቀጣይ በእግሩ ይሄዳል። አረመተን እመሰክራለን። አሁን እንዲህ መቀመጥ ችሏል። ራሱ ይቀመጣል። ራሱ ይበላል። ራሱ ካካ ይላል። አንተ በቱ ልነግርህ አልችልም። ፊት ካካ ማድረግ ላዩ ላይ ነው የሚጸዳዳው፣ ላዩ ላይ ነው የሚጸዳዳው። ምግብ የሚወስደው በተኛበት ነው። በደረቱ በደረቱ እንዲሁ እንዲቁጭ አድርጊው ፊት ለፊት። ይህ ላደረገ ቀጣይ ደግሞ በእግሩ እየተራመደ ይመጣል። ይሄ ላደረገ ለጌታ ለኢየሱስ እለልታ ሄለልታ እልልታ ሄለልታ አስቲ ኢየሱስ በሎ ክብር ላንተ ይሁን በሎ ኢየሱስ በሎ ክብር ላንተ ይሁን በቃ ቀፊው ቀጣይ በእግሩ እየተራመደ መቶ እዚህ ቤት ይመሰከራ። ቀፊው እስቲ ፈውስሽ ጽና በሏት። ተከናወኝ በሏል ተባረኬ